ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲብ ቻናላችን በመስጫ ሹቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የሚናደርስ ይሆናል። አብራችሁ ቆዩ። በዛሬ ቪዲዮአችን ወደ እናንተ ይዘን የመጣነው የውሃ ማጣሪያ አይነቶችን ሲሆን ይህ ከጎን የምትመለከቱት የውሃ ማጣሪያ ቤታ በመባል የሚታወቅ የውሃ ማጣሪያ ነው። ቤታ ብራንዶች እንግዲህ ገበያ ላይ በቅርብ ከመጡ ብራንዶች ውስጥ አንዱ ነው። ይህ ከጎን የምትመለከቱት እንግዲህ የራሱ የሆነ ጃር ያለው የውሃ ማጣሪያ ነው። እስከ ሀያ ሊትር ጃር ድረስ መሸከም እንዲችል ተደርጎ የተሰራ የውሃ ማጣሪያ ነው ማለት ነው። እንደገናም ደግሞ ወደ ውስጠኛው ክፍል በምንሄድበት ሰዓት እንግዲህ አዲስ የጨመሩት ነገር ምንድነው አቧራ ምናም እንዳያገኘው ውሃ መቅጃችንን በር አላቸው ማለት ነው። ከፍተንም በምንመለከትበት ሰዓት የሙቅና የቀዝቃዛ እንዲሁም ደግሞ ሶኬቱን ሳንጠቀም የተጣራውን ውሃ ብቻ መስጠት እንዲችሉ ተደርገው የተሰሩ የውሃ ማጣሪያዎች ናቸው ማለት ነው። ከታችም ደግሞ በተጨማሪነት አነስተኛ የሆነች ፍሪጅ ያላቸው የውሃ ማጣሪያ አይነቶች ናቸው። የተለያዩ አነሳነስ ያሉ ነገሮችን እንደ ውሃ፣ እንደ ጁስ የመሳሰሉ ነገሮችን ለማቀዝቀዝ እንዲያገለግል ተደርጎ የተሰራ ፍሪጅ አላቸው። እንደገናም ደግሞ በተጨማሪነት ሌላው እነዚህ እቃዎች ላይ የምናገኘው ተጨማሪ ነገር ምንድን ነው? ይህችኛዋን የጃር ማስቀመጫ ነው ማለት ነው። ደንበኛው ይህንን የራሱን ጃር መጠቀም ባይፈልግ ወይም ደግሞ የሃይላንዱን ጃር መጠቀም ቢፈልግ ይህንን አንስቶ ይህችን በዛፋን ተሰክቶ ጃሩን እዚህ ላይ ሰክቶ እንዲጠቀም ተደርጎ የተሰራ የውሃ ማጣሪያ ነው ማለት ነው። እነዚህ የውሃ ማጣሪያዎች እንግዲህ የተጣራውን የሙቅ ውሃ በሰዓት እስከ ሁለት ሊትር ድረስ መስጠት እንዲችሉ እንደገናም ደግሞ ቀዝቃዛውን ውሃ ደግሞ በሰዓት እስከ አስር ሊትር ድረስ የተጠራ ውሃ የማቀዝቀዝ አቅም ያላቸው የውሃ ማጣሪያዎች ናቸው። እንደገናም ደግሞ ከካምፓኒው የሚሰጣቸው ዋስትና እስከ ሁለት ዓመት ድረስ ነው። እስከ ሁለት ዓመት ድረስ ደንበኛው የሚፈልገውን አይነት የአክሰሰሪ ሊሆን ይችላል፣ ብልሽት ቢኖር በቀላሉ ሜንቴን እንዲደረጉ ካምፓኒው እስከ ሁለት ዓመት ድረስ ዋስትና ይሰጣል ማለት ነው። ይህ የውሃ ማጣሪያ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እንግዲህ እስከ 23500 የኢትዮጵያ ብር ድረስ እየተሸጠ ይገኛል። በቀጣይነት የምናገኘው ደግሞ እንግዲህ አፍትሮን በመባል የሚታወቀውን የውሃ ማጣሪያ አይነት ነው። አፍትሮኖች እንግዲህ ገበያ ላይ ትንሽ ቆየት ካሉ ብራንዶች ውስጥ አንዱ ነው፣ በጥራታቸው የሚታወቃሉ። ይህ ከጎን የምትመለከቱት የአፍትሮን የውሃ ማጣሪያ እንግዲህ እንደምታዩት ተለቅ ያለ የጃር ሳይዝ ያለው የውሃ ማጣሪያ ነው። እስከ ሀያ ሊትር ድረስ እንዲይዝ ተደርጎ የተዘጋጀ ነው። እንደገናም ደግሞ ውስጣቸውም ላይ በተጨማሪነት ታንከር አላቸው ማለት ነው፣ ከጃሩ ሌላ ያም ተጨማሪ አንድ አድቫንቴጅ ነው ማለት ነው። እንደገናም ደግሞ እነዚህ የውሃ ማጣሪያዎች እንግዲህ ኩሽ በተን ናቸው። ኩሽ በተን መሆኑ ምንድነው፣ በቀላሉ እቃችን እንዳይበላሽ ይረዳናል ማለት ነው። እንደገናም ቻይልድ ሎክ ሲስተምን የሚጠቀሙ ስለሆኑ ልጆች ቢኖሩ ቤት ውስጥ እጃቸውን ውሃው ወርዶ እንዳያቃጥላቸው ቻይልድ ሎክ ሲስተም ተደርገው የተሰሩ እቃዎች ናቸው ማለት ነው። ይህ አፍትሮን እንግዲህ በሁለት አይነት የከለር አማራጭ ደንበኛ ማግኘት ይችላል። እኛ ጋር ቢመጣ በብላክ እና እንዲሁም ደግሞ በሲልቨር ከለር ማለት ነው። ከስር ደግሞ በምንመለከትበት ሰዓት አነስተኛ የሆነች ቅድም ቤታው ላይ እንዳየ ነው የራሱ የሆነ ፍሪጅ አለው አነስተ አነስ ያሉ ነገሮችን ለማቀዝቀዝ የምንጠቀምበት ፍሪጅ ማለት ነው። እንደገናም ደግሞ በተጨማሪነት ደንበኛው ይህንን የራሱ የሆነውን ጃር አልጠቀምም ቢል ወይም ደግሞ ከሱቅ እየተገዛ የሚሸጠውን የሃይላንድ ጃር መጠቀም ቢፈልግ ይህንን አንስቶ እዚህ ላይ ሰክቶ እንዲጠቀም የጃር መሸከሚያ የተገጠመለት ነው ማለት ነው። የአፍትሮን ብራንድ እንግዲህ ራሳቸው ከካምፓኒ እስከ ሁለት ዓመት ድረስ የሚደርስ ዋራንቲ የሚሰጥበት እቃ ነው። ሁለት ዓመት ዋራንቲ ያለው የረዥም ዓመት ዋራንቲ ነው ማለት ነው። ያም እንግዲህ የብራንዱን አሪፍነት ያሳያል። የውሃ ማጣሪያቸው ላይ በምንመለከትበት ሰዓት እንግዲህ ይሄ አምስት አይነት የማጣራት ስቴጅን የሚጠቀም የውሃ ፊልተር የተገጠመለት ነው። ያም እንግዲህ በደንብ ውሃን የማጣራት አቅም ይሰጠዋል ማለት ነው። ለማሽኑ ዋስትና እስከ ሁለት ዓመት ይሰጥባችኋል ብለናል። እንግዲህ የአፍትሩን የውሃ ማጣሪያ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 25500 የኢትዮጵያ ብር ድረስ እየተሸጠ ይገኛል። በቀጣይነት የምናገኘው ደግሞ እንግዲህ ቦስ በመባል የሚታወቀውን የውሃ ማጣሪያ አይነት ነው። እንግዲህ ቦስ የውሃ ማጣሪያ ገበያው ላይ እንግዲህ በቅርብ እየገቡ ካሉ የውሃ ማጣሪያ አይነቶች ውስጥ አንዱ ነው። ይህ ከጎን የምትመለከቱት እንግዲህ በሳይዙ ገዘፍ ያለ ወይም ደግሞ ግሬስ ያለው የውሃ ማጣሪያ ነው። ጃራቸውን በምንመለከትበት ሰዓት እንግዲህ እስከ ሀያ ሊትር ድረስ የሚደርስ ጃር የያዘ የውሃ ማጣሪያ ነው ማለት ነው። እንደገናም ደግሞ በተጨማሪነት ውስጣቸውም ላይ የራሳቸው የሆነ ታንከር አላቸው። እንደገናም ደግሞ ቦዲያቸውን በምንመለከትበት ሰዓት እንግዲህ እዚህ ጋር ቴምፐርድ ግላስ የሆነ ቦዲን ያላቸው በርም ስላለው ደግሞ አዋራ ምናምን እቃችንን እንዳያቆሽሽብን ወይም ደግሞ የውሃ መግጃውን አዋራ እንዳያቆሽሸው ክዳን የተገጠመለት የውሃ ማጣሪያ ነው። የታችኛውንን ክፍል በምንመለከትበት ሰዓት እንግዲህ አነስ ያለች የማቀዝቀዣ ወይም ደግሞ ፍሪጅ አለው የውሃ ማጣሪያ ነው ማለት ነው። የተለያዩ ነገሮችን ለማቀዝቀዝ የምንጠቀምበት እንደገናም ደግሞ በተጨማሪነት የጃር መሸከሚያ፣ የራሱ የሆነ ጃር መሸከሚያ አለው። ደንበኛው ይህንን መጠቀም ባይፈልግ፣ የራሱን ጃር መጠቀም ባይፈልግ ወይም ደግሞ ከሱቅ አይላንድ እየገዛ የሚጠቀም ከሆነ ጃር እንዲሸከሙ ተደርገው የተዘጋጁ የውሃ ማጣሪያ አይነቶች ናቸው እንግዲህ ቦዲያቸውንም እንዳየነው ጠንካራ ቦዲ ያላቸው ናቸው። ብላክ ከለር ነው ያለው። እንደገና ደግሞ ዋስትና ላይ በምንሄድበት ሰዓት እንግዲህ እስከ ሁለት ዓመት ድረስ ዋስትና የሚሰጥበት ነው። እዚሁም ደግሞ ሀገር ውስጥ ካምፓኒ ስላለው የተለያየ ብልሽቶች እንኳን ቢኖሩ በቀላሉ ሜንቴን እንዲደረጉ መለዋወጫ እንደ ልብ ማግኘት ይችላል ማለት ነው ደንበኛችን ሙቅና ቀዝቃዛ ውሃን መስጠት ይችላሉ ብለናል። እንደገና ደግሞ የተጣራውን ውሃ ብቻ ብንፈልግ፣ የተጣራውን ውሃ ብቻ እንዲሰጡን ተደርገው የተዘጋጁ የውሃ ማጣሪያዎች ናቸው። ዛራቸውን መንገድ እስከ ሀያሌት ይደርሳል ብለናል። ዋስትና ሁለት ዓመት አሉ። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ የእነዚህ የውሃ ማጣሪያ ዋጋዎች እስከ 25500 ብር እየተሸጠ ይገኛል። በመጨረሻም የምንመለከተው እንግዲህ ስማርት በመባል የሚታወቀውን የውሃ ማጣሪያ አይነት ነው። ስማርት የውሃ ማጣሪያ እንግዲህ ገበያ ላይ ትንሽ ከቆዩ የውሃ ማጣሪያ አይነቶች ውስጥ አንዱ ነው። እነዚህ የውሃ ማጣሪያዎች እንግዲህ እንደምናየው ከላይ የውሃ መቅጃችንን አዋራ እንዳያገኝብን በር የተገጠመላቸው የውሃ ማጣሪያዎች ናቸው። እንደገናም የታችኛውን ክፍል በምንመለከትበት ሰዓት የራሳቸው የሆነ አነስተኛ የውሃ ማቀዝቀዣ ያላቸው ወይም ደግሞ ፍሪጅ ያላቸው የውሃ ማጣሪያ አይነቶች ናቸው ማለት ነው። እንደገናም ደግሞ በተጨማሪነት የጃር መጠቀም ቢፈልግ ደንበኛው ጃር መሸከም የተገጠመላቸው የውሃ ማጣሪያ አይነቶች ናቸው። በተጨማሪነት እንግዲህ እነዚህ የውሃ ማጣሪያዎች እንግዲህ እዚህ ጋር እንደምናየው ፊልተር አላቸው ላያቸው ላይ ፊልተሩም እንግዲህ የሚያገለግለን እስከ አንድ ዓመት ድረስ ነው። ስድስት የማጣራት ስቴጅን የሚጠቀሙ ፊልተር የተገጠመለት የውሃ ማጣሪያ ነው። አንድ ዓመት ካገለገለ በኋላ ፌል ያደርጋል። መለዋወጫ ግን እንደ ልብ የሚገኝለት የውሃ ማጣሪያ አይነት ነው ማለት ነው። እነዚህ የውሃ ማጣሪያዎች እንግዲህ ቦዲያቸውን በምንመለከትበት ሰዓት ላይ ቴምፐርድ ግላስ የሆነ ውበት ያለው ቦዲ ያላቸው የውሃ ማጣሪያ አይነቶች ናቸው። ደንበኛው ይህንን እቃ እንግዲህ በሁለት አይነት የከለር አማራጭ ማግኘት ይችላል። እንደገና በተጨማሪነት ዋስትናቸውም ላይ በምንሄድበት ሰዓት እንግዲህ እስከ ሁለት ዓመት ድረስ የሚደርስ ዋስትና የሚሰጥባቸው እቃዎች ስለሆኑ የተለያዩ አይነት ብልሽቶች ቢኖሩ በቀላሉ ሜንቴን መደረግ የሚችሉ እቃዎች ናቸው ማለት ነው። ሌላው እነዚህ እንግዲህ እንደምንመለከተው እዚህ ጋር ሌላ የሆነ የብርጭቆ ማስቀመጫ ያላቸው የውሃ ማጣሪያ አይነቶች ናቸው። አነስተኛ የሆነች ሳይዝ ፍሪጅ አለቻት ብለናል። እዚህ ጋር እንደምንመለከተው ከስር እንደገና ፑሽ በተን ስለሆነ ይሄ የመቅጃችን በተኑ በቀላሉ እንዳይበላሽ ይረዳናል ማለት ነው። ሙቅና ቀዝቃዛ ውሃ እንዲሁም ደግሞ ኖርማል የተጣራውን ውሃ መስጠት የሚችሉ የውሃ ማጣሪያ አይነቶች ናቸው። እነዚህ የውሃ ማጣሪያዎች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 25 ሺህ የኢትዮጵያ ብር ድረስ እየተሸጡ ይገኛሉ። ውድ ተመልካቾቻችን የዛሬ ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም አድራሻችን ቁጥር አንድ ፊጋ መብራቱን ሳይሻገሩ፣ ቁጥር ሁለት ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት፣ ቁጥር ሶስት ቡራዩ ከታመዳን ያለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር 0116597020፣ 0116597030 እንዲሁም 0960318181 ላይ ደውሉ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን የዩቲዩብ ቻናላችን ቤተሰብ ይሁኑ። በቀጣይ እንድናቀርብሎ የሚፈልጉትን እቃ የኮሜንት ሴክሽናችን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።